ማርኬ በገዛ ፍቃዱ ቤዚ እንደዛ እያለቀሰች እየለመነችው፣ እየተገፋች፣ ለዛውም አልፈልግሽም እያላት እየለመነችው እኔ ከአንተ መለየት አልፈልግም እያለች እሱ አልፈልግም ብሎ ተለያት ማለት ነው። አሁን እንግዲህ ያዙኝ ልቀቁኝ ማለት ጀመረ። ይገርማል እኮ አስቀድሞ ነበር መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ። በሉልኝ እስኪ ለማርኬ ሰላም ሰላም! ውድ ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ብዙ ትርፍ ይበልኝ። ቤተሰብ ላይክ ላይክ አድርጉኝ። ወይ በማርኬና በቤዚ ሰራ ላይክ አታረጉኝ ማለት ነው? እንደ ሰራ እስኪ አበረታቱኝ። እውነት ላይክ እናንተ ስታረጉኝ እኔ ያበረታታኛል። እና ፕሊስ ላይክ አድርጉኝ። እና ማርኬ ሰክሮ ጥንብስ ብሎ፣ በዚህ አጋጣሚ አንድ እውነት መረዳት ያለባችሁ ማርኬ ትናንት አልሰከረም፣ በፍጹም የሰከረ እንዳይመስላችሁ ማለት ነው። ቅድመ ጥንቃቄ ይባላል። ልንገራችሁ፣ ዛሬማ ማርኬ ማለት በጣም ነው። እኔ እንጃ አላቅም፣ እኔ እንደዛ ያሞገስኩት እንደዛ የዋ ያሳዝነኛል። ያልኩት ማርኬ ጠፍቶ እልም ያለው ሌላ በቃ ምንም የማይረዳው ማርኬ ነው የመጣው ከዚህ ጋር ማለት ነው። እና ማርኬ እያደረግክ ያለው አሁን ቅድመ ጥንቃቄ ነው። አንተ ጎዳት እንዳትባል ነው። አይደለ? እንደዛ ነው እየተረዳው ያለሁት። በጣም ያበዛው፣ የምር በጣም የተጎዳች ልጅ ነች። የእኔ ጩጬ እንዴት እንደምታሳዝን ስታለቅስ እኮ አንጀቴን ነው የበላቸው። በእውነት እኔ እኔ እንጃ ሴት ልጆች ሲያለቅሱን ነው ያልወድም፣ ደስ አይለኝም። እግዚአብሔርን ነው የምላችሁ ና። እንደዛ ቤዚ እምባውን እርግፍ እርግፍ ስታደርግ እኔ ስፍስፍ ነው ያለ አንጀቴ። መጣላት እኮ በእናንተ አልተጀመረም፣ አደለ ደግሞ እኮ እየለመነች ነው። በቃ ከአንተ መለየት አልፈልግም እየተባልክ ነበረ። ምንድን ነው በዛ ልክ ችክ ያደረገ አንተ ነው ወይስ ከዚች ልጅ ጋር ፎንቃ ጠልፈዋል? ነው እቺ ረዱ ምትባል ልጅ ማለት በየጊዜው ከስሩ ማጠፋ። ከሰው ፍቅረኛ ስር የማጠፉ ሴቶች ግን የስራችሁን የስጣችሁ፣ ማትረቡ ናችሁ። ምክንያቱም እናንተ ህይወት ያላችሁ ላይ አይመስለኝም ማለት ነው። እና እስኪ አሁን ምን ተጠቀማችሁ? አገበገባችሁ፣ አገበገባችሁ ማርኬና ቤዚ ለያቸዋቸው። እናንተ ምን ተጠቀማችሁ? በዚህ መልኩ እንደታዩት ነው የምትፈልጉት? በእውነት በጣም ነው የሚያሳፍረው። እና ሰው ሲያለቅስ ነው እናንተ የምትደሰቱት። በመጀመሪያ ኤፍሬም ማለት ነው ኤፍሬም ቤዚን አምጥቶ ያስተዋወቃት ሮቤል የሚባለው ልጅ እሱ ነው አደለ። አሁን ባለፈው የሆነ አብሮ የመጡ ጊዜ ማለት ነው የተለያዩ ቀን ማለት ነው ሲያወራ የነበረው ነገር ራሱ ኤፍሬም ምንም የማይገባ ወሬ ነው። አንተ ራስህ አምጥተህ አስተዋውቃት፣ ምን እያደረግሽ ነው ከልጁ ጋር፣ ምንድን ነው እንደዚህ የምታረጊው፣ እሱ ሲስተካከል አንቺ ለምን ደስ ሆኛለሽ እያልክ የሆነ ጥፋት ወደ እሷ ለመደፍተፍ እየሞከርክ ነበረ። አንተ ለምን አትረዳትም? እንደማትፈልገው ልጁን ታውቃለህ። ከዛ ጋር እያመጣች ያለች ለምን እንደሆነ እልክ እያያዛት፣ እሱም ሴት ይዞ ስመጣ? እሷም ደግሞ ለምን አሎች ብላ እልክ ውስጥ ገብታ ነበረ። ሮቤልን ስታመጣ የነበረው አይደለም፣ ነገር ግን ስታደረግ የነበረው ነገር እንዴት ነው? ቤዚ ወደ ልጁ እንደሄደች ሆነ ፍቅር እንዳሸነፋት አይነት ነገር ነበር ስትናገር የነበረው ሲቀጥል። አንተ ነህ እኮ ከዚህ ሁሉ ደረጃ ያደረስካቸው። የሰው ልጅ የሆነ ገመድ ምናምን ስትፈቱ ውሉን ይዛችሁት ነው አይደል የምትፈቱት? ምክንያቱም ውሉን ካላወቃችሁት በጣም ከባድ ነው የሚሆነው። ስለዚህ አንተ ደግሞ ፎቶውን ስታመጣ ምን እንደሚፈጠር መገመት ነበረብህ። አሁን አንዱን ከፍ አንዱን ዝቅ ለማድረግ እንደዚህ መሯሯጥ አስፈላጊ አይደለም። በዚህን ነገር ለምን እንደምታደርግን ያልገባኝ ምን ያላቅም ይላል ማለት ነው። ለምንድን ነው የማይገባ? ማርኬ ለምንድን ነው እንደዛ እያደረገ ያለው? ኤኒዌይስ ወደ ማርኬ ስመለስ ደግሞ ማለት ነው። እና ማርኬ አሁን ያዙ ንቀቁኝ አትበል። በጣም ነው ያጠፋው። በህይወት የተሳሳትከው ትልቁ ስህተት አሁን ነው፣ ምክንያቱም ልጅቷ እየለመነች ነበረ። እንደዛ ከሴት ጋር እየመጣ እንደፈለክ እየሆንክ እንኳን እየለመነች ነበረ። መለየት አልፈልግም ተባልክ አይደል እንዴ? እና ምንድን ነው አልፈልግም ብለ ተለያየ። አሁን ደግሞ የሰከረ መስሎ ጠርሙስ ደርድሮ ምናምን ነገር። ሰከርክም አልሰከርክም ማርኬ፣ የምሬን ነው። አንተ ሰከርክም አልሰከርክም ጥፋተኛ እንደሆንክ ማወቅ አለብህ፣ ምክንያቱም ማንኛውም ሰው ይጣላል ልጅቷ ሁሉን ነገር ጥላ አንለያይ ተው እኔ ከአንተ መለየት አልፈልግም እያለች ነበረ። ሶ ጨክን የተለያት አንተ ነህ። በይበልጥ የተጎዳችው ቤዚ ነች ከዚህ ጋር ምክንያቱም አንተ ነው ገፍታ ተሄድከው። እሷ መለየት አልፈለገችም ነበር ከአንተ። ሌላው ደግሞ ባለፈው ሲለያዩ እኔ እኮ ማለት እኔ ዝም ብዬሽ ነው የማያቸው። ሲቀጥል ያው ቪዲዮ ስሰራ እናንተ ላይ ካታደርጉም ግን እኔ ይሁን ስተት የሆነ ነገር ስታያት እናደዱ እንደዛ እየተለያት ራሱ በቃ ኔ እናችን መለያየት አለብን አንገናኙ ከዚህ በኋላ በፊት ሻል መጣን በፊት ያስመጭም እያለ ደስተኛ ሁኝ እያለ ሊያስገድዳት ይሞክራልና፣ እንዲህ ነው አንድ ሴት ልጅ ከምትወደው ወንድ ጋር እንደዛ እየተለያየች በምን መልኩ ነው ደስተኛ ትሆናለች ብለን የምታስበው? ደስተኛ እንድትሆን እያስገድድካት ነበር በሰዓቱ ማለት ነውና፣ ይሄ የሰውን ስሜት መጋፋት ይባላል። በጣም ትወዳለች፣ ታፈቅራለች፣ እች ልጅ እየተለየች ነው ድጋሜ ላታይ፣ ካጠገብ፣ ላደርስ፣ ላደውልል፣ ላትገናኙ ጭራሽ ነው እየተለያያችሁ ነው። ሰው ደስተኛ ሆነሽ ነው እንድትለይኝ የምትፈልጊው የምፈልገው የምትላት፣ እንዴት ብላ ነው ደስተኛ ሆና የምትለይህ አንተ? እኔ አሁንም ድረስ ፍቅር የለበትም ብዬ እኔ አላምንም። ፍቅር እንዳለበት ይረዳኛል ማርኬ ማለት ነው። ግን እልክ ውስጥ ግባ ወይም ደግሞ የስችኛቱ ልጅ አሸንፎ ይሁን ምን እያደረክ እንደሆነ ለራስ ምን የምታውቀው ነገር የለም ማለት ነው። ስለዚህ አሁን ደግሞ ከዚህ መተ ሌላ ነገር አታድርግ። መመለስ ካለብህ ነገሮች ሳይረፍዱ በጊዜ ሂደህ ቤዚን አናግራት። አናግራትና ታረቁ ፍቅር ካለብህ እውነትም ፍቅር ካለብህ፣ የምራውን በቤዚ ተጎድቻለሁ ለማለት ነው። አረን የነበረው እሱ ማድረግ ያለብህ መጠጥ አይደለም ያንተን ችግር ሊሸፍንልህ የሚችለው። ሄድና ቤዚን ታረቃት። ምክንያቱም እሷ ካንተ ህይወት መውጣት አትፈልግም፣ ትወዳለች፣ ታፈቅራለች። እንደዚህ ያደረከው በእርግጠኝነት ሁሉም ሰው ስለፈረደብህ ነው። በጣም ሰውን ያዘነብህ በራሱ አልፈልግም ብላ ሂዳ ቢሆን ኑሮ እርግጠኛ ነኝ ሁሉ ሰው ከቤዚ ላይ ነበር የሚፈርደው። ግን አልፈልግም ከአንተ መለየት እያለች ስለገፋት ሰው ፈርዶባል። ሶ ትናንትና እንደዛ ብለ መጣ ማለት ነው። ለማንኛውም ይሄን ቪዲዮ ስታዩ እየተመቻችሁ ሰዎች ላይክ ላይክ አድርጉኝ። ላይክ ላይክ እያደረጋችሁ ከበረታችሁን ይሰራል። አበረታቱ